ብሔራዊ ካውንስሉ የተቋቋመበት ዋነኛው ዓላማ የአምራች ኢንዱስትሪ ድጋፍ የብዙ ተቋማትን ቅድጅት የሚጠይቅ ነው። አምራች ኢንዱስትሪዎች ፋይናንስ ይፈልጋሉ። አምራች ኢንዱስትሪዎች መሰረተ ልማት ይፈልጋሉ፣ ገበያ ያስፈልጋሉ፣ የሰለጠነ ሰው ኃይል ያስፈልጋሉ፣ ግብአት ይፈልጋሉ። እነኚህ ሁሉ በተለያዩ ተቋማት የሚመሩ ናቸው። ስለዚህ እነኚህ ተቋማት ወደ አንድ መጥተው ይሄ የነገ የኢትዮጵያ መዳረሻ ነው ያልነው የማኑፋክቸሪንግ ኢንዱስትሪን ደግፈው አሁን ያለውን የኢንዱስትሪዎችን የማምረት አቅም አጠቃቀም በማሳደግ ተጨማሪም ኢንዱስትሪና ኢንቨስትመንት እንዲመጣ በማድረግ በኩል ተቋማት ካላቸው ሚና በመነጨ ነው ይህ ካውንስል እንዲቋቋም እና በልዩ ሁኔታ አምራች ኢንዱስትሪን እንዲደግፉ የተደረገው ማለት ነው። በካውንስል ውስጥ ግብርና ሚኒስትር አለ፣ ማዕድን ሚኒስትር አለ፣ ገቢዎች ሚኒስትር አለ፣ ጉምሩክ አለ፣ ብሔራዊ ባንክ አለ፣ ገንዘብ ሚኒስትር አለ፣ ኢንዱስትሪ ሚኒስትር አለ፣ ከጠቅላይ ሚኒስትር ቢሮ የክቡሩ ጠቅላይ ሚኒስትሩ የኢኮኖሚ አማካሩ ያሉ እሳቸው ናቸው የካውንስሉ ሰብሳቢ። የመብራት አቅርቦት ላይ ያሉ አሉ። የንግድ ባንክ ማህበር ሰብሳቢ አሉ። የልማት ባንክ ፕሬዚደንት አሉ። ስለዚህ ኦልሞስት ለማኑፋክቸሪንግ ኢንዱስትሪ የሚያስፈልጉ የምንላቸው የተቋማት ኃላፊዎች አሉ። ይሄ ፋይናሊ ምንድን ነው የሚኖራቸው ውጤት ካል በዋናነት የማኑፋክቸሪንግ ኢንዱስትሪው ምርታማነትና ተወዳዳሪነት የማሳደግና በኢትዮጵያ ታምርት ንቅናቄ የተጀመሩትን ግቦች ማሳካት ነው ማለት ነው። የመጀመሪያው በካውንስሉ የተሰራው ስራ የማኑፋክቸሪንግ ኢንዱስትሪዎች በማን በእያንዳንዱ የማኑፋክቸሪንግ ኢንዱስትሪ ሴክተር ውስጥ የትኞቹ ኢንዱስትሪዎች ናቸው ሁኔታ ሊቀይሩ የሚችሉ ወይም ጌም ቼንጀር የምንላቸው ኢንዱስትሪዎች የትኞቹ ናቸው የሚለው የፕሮዳክሽን ካፓሲቲያቸውን ግምት ውስጥ በማስገባት የመለየት ስራ ነው የተሰራው አንዱ ሁለተኛው እነኚህ ኢንዱስትሪዎች አሁን ያላቸው የማምረት አቅም አጠቃቀም ምንድን ነው የሚመስለው የሚለውን የማምረት አቅም አጠቃቀማቸው ነው የተለካው ሶስተኛው የማምረት አቅም አጠቃቀማቸው ከተለካ በኋላ የማምረት አቅም አጠቃቀማቸውን ከዚህ የበለጠ ለማሳደግ ምን አይነት ድጋፍ ነው የሚያስፈልገው የሚለው ነው የተለየ እሱ ከተደረገ በኋላ እነዚህ ኢንዱስትሪዎቹን በአካል በማግኘት ችግሮቻቸውን አንድ በአንድ የመፍታት ስራ ነው የተጀመረው ከጅምሩ የሚታዩ ጥሩ ጥሩ ውጤቶች አሉ። የሚመለከታቸው ተቋማት ትኩረት ሰጥተው እነዚህን ኢንዱስትሪዎች እንዲደግፉ የማድረግና የኤሌክትሪክ ችግራቸውን፣ የፋይናንስ ችግራቸውን፣ የውጭ ምንዛሪ ችግራቸውን፣ የግብዓት ችግራቸውን ለመፍታት ነው። ይሄ ያለቀለት ስራ አይደለም፣ ገና የሚቀጥል ነው። ግን ከጅምሩ ውጤት ማሳየት ጀምሯል ማለት ነው። አሁን ትኩረት አድርገን እየሰራን ያለነው አሁን ያሉት የማኑፋክቸሪንግ ኢንዱስትሪዎችን ምርትና ምርታማነት ማሳደግ ላይ ነው። ትኩረት ሰጥተን እየሰራን ያለነው በ40% በ50% እየሰሩ ያሉ ካፓሲቲ ያላቸው ኢንዱስትሪዎች ወደ 80% ብናደርሰው አሁን ያለውን የኢትዮጵያን የማኑፋክቸሪንግ ኢንዱስትሪ አፈጻጸም በገበያ ላይም በስራ እድል ፈጠራም በገቢም ደረጃ በእጥፍ ማሳደግ እንችላለን። ስለዚህ አንዱ እነዚህን ኢንዱስትሪዎች መሰረት አድርገን መስራት አለብን። እሱን ካደረግነው በኋላ ቀጥለን አዳዲስ ኢንዱስትሪዎችን አዳዲስ ኢንቨስትመንቶችን የመሳብ ስራ መስራት አለብን። ስለዚህ ተቋማዊ አሰራርን በሚያጠናክር መንገድ የኢንዱስትሪዎችን ተወዳዳሪነት ማሳደግ ነው። ይህንን ስናደርግ ኤክስፖርትን እናሳድጋለን። ይህንን ስናደርግ ገቢ ምርት እንተካለን። ይህን ስናደርግ ማኑፋክቸሪንግ ኢንዱስትሪ በጂዲፒ ውስጥ የሚኖረውን ድርሻ ከፍ ማድረግ ያስችላል ማለት ነው እና እነዚህን ዋና ዋና ዓላማዎችን በቀጣይ እናሳካለን ማለት ነው።